በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዓቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አሥራ አንድ በዘች ቀን የቅዱስ ዮስጦስ ሚስት ቅድስ ታው ክሊያ በሰማይትነት አረፈች አረፈች። በየካቲት 11 እንደ ተጻፈ የእስክንድር ገዥ እርስ በርሳቸው ካለያያቸው በኋላ ቅድስ ታው ክሊያን ወደ ሀገረ ዕጻ ወሰዷት። በሀገረ ዕጻ መኮንንም ፊት የመኮንን እስክንድሪያን መልእክት ባነበቡ ጊዜ መንግስታቸውን ትተው እንዴት ከመንግስታቸው ሞትን መረጡ ብሎ አደነቀ። ከዚህ በኋላ መኮንኑ ሸነገላት። ብዙ ታላላቅ ቃል ኪዳኖችንም ገባላት። የከበረች ታውክሊያም የእኔ የክብር ባለቤት ስለሆነ ስለ ጌታዬና አምላክ የመድኃኒት የኢየሱስ ክርስቶስ ፍቅር መንግሥቴን ተውኩ፣ ከልጅነት ባሌም ተለየው፣ በልጆቼም አልተጽናናውም። ለመሆኑ አንተ የምትሰጠኝ ስጦታ ምን ያህል ነው? ብላ መለሰችለት። ይህንን ሰምቶ ታላቅ ግርፋት እንዲገርፏት አዘዘ። የሥጋዋም ቁርበት እስከሚቆራረጥ ገረፏት። ከዚህ በኋላም ከእስር ቤት አስገቧት። የእግዚአብሔር መልአክ ተገለጠላትና ቁስሎቿን አዳናት። እስረኞችም አይተው አደነቁ። ብዙዎቹም የክብር ባለቤት በሆነ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አምነው በሰማዕትነት አረፉ። የምስክርነቷ ፍጻሜም በቀረበ ጊዜ የእግዚአብሔር መልአክ ለከበረች ታውክሊያ ተገልጾላት አጽናናት። ከክብረ ባለቤት ጌታችንም የተሰጧትን ቃል ኪዳኖች ነገራት። በዚያን ጊዜም ራሷን ይቆርጡ ዘንድ መኮንኑ አዘዘ። የሕይወት አክሊልንም በመንግሥተ ሰማያት ተቀበለች። ምእመናን ሰዎችም መጥተው ለወታደሮች ብር ሰጥተው የቅድስትን ሥጋ ወሰዱ። በመልካም መግነዝም ገንዘው የስደቱ ወራት እስኪፈጸም በሳጥን ውስጥ አኖሯት። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ አይማረን። በረከቷም ከኛ ጋር ይኖር ለዘላለም አሜን። ሰላም ለታውክልያ ለፈጽሞ ሰናይ ምርዋጻ አመሰደድዋ ውስተ ምድር ውስተ ሀበስናቢያት ኢሬ ዘበቀነ ነጌታ አንጻ ወካይባዲ ያንሳት ገጻ ለነጽሮ ወልዳ ቦሊ ወዮስቶስ ቤጻም በዚህ ችምለት የከበረ ኤጲስቆጶስ አባ በፍኑትዮስ አስረፈ። ይህም ከታናሽነቱ በአባ መቃርስ ደብር ባስቄጥስ ገዳም መነኮሰ። ታላቅ ተጋድሎንም በመጋደል ብዙ ትሩፋትን ሰራ። አዘውትሮ ይጾም ነበረ፣ ቅጠላ ቅጠልንም ይበላል እንጂ በእሳት የበሰለ አይበላም። በገዳሙ ውስጥም መጻሕፍትንና የቤተክርስቲያንን ስርዓት ተምሮ ቅስና ተሾመ። በዚያም ሰላሳ አምስት አመት ኖረ። ነሆ ትሩፋቱና ጽርቁም በሁሉ ዘንድ ታወቀ። የእስክንድሪያ ሀገር ሊቀ ጳጳሳት አባ ፊላታዎስም ልኮ ወደ እርሱ አስመጥቶ ኤጲስቆጶስ አድርጎ ሾመው። ኤጲስቆጶስነትንም ከተሾመ በኋላ ቅዳሴ በሚቀድስ ጊዜ ካልሆነ በቀር ከቶ ልብሱን አለወጠም። ቅዳሴውንም ሲፈጽም ከጠጉሩ የተሰራውን ማቅ ይለብሳል። እንዲህም የሚጋደልና የሚጸመድ ኖሮ በዚህ ሁሉ ዘመንም ከመነኮሳት ጋር ያገለግል ነበር። በታመመ ጊዜም እግዚአብሔርን እንዲህ ሲል ጠየቀው። የክብሩ ባለቤት ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ፣ ኤጲስቆጶስነት ስለተሾምኩ ጸጋህን በእውኑ ከኔ ታርቃለህን? ከእግዚአብሔር የታዘዘ መልአክም ወደርሱ መጥቶ አስተውለው አንተ በገዳም ሳለህ በታመምክ ጊዜ የሚጎበኝህ የለም ወይም የሚያገለግልህና ለደዌህ መድኃኒትን የሚሰጥህ አታገኝም ነበር። ስለዚህ እግዚአብሔር የሚረዳህና ደዌውንም ካንተ የሚያርቅልህ ሆነ። ዛሬ ግን እነሆ አንተ በዓለም ውስጥ ነህ፣ በአንተ ዘንድ የሚጎበኝህና የሚያገለግልህ አለ። ለደዌህም መድኃኒትን የምትሻውን ምግብ ታገኛለህ አለው። ይህም አባት በኤጲስቆጶስ ነት ሹመት ሠላሳ ሁለት ዓመት ኖረ። የሚያርፍበትም በቀረበ ጊዜ ካህናቱንና ዲያቆናቱን መምህራኑንም ጠራቸው። የአብያተ ክርስቲያናትንም ነዋያ ቅድሳታቸውንና ገንዘባቸውን ሁሉ ሰጣቸው። እንዲህም አላቸው፣ እወቁ እኔ ወደ እግዚአብሔር እሄዳለሁና እንደሚገባ በመካከላችሁ እንደኖር እናንተ ታውቃላችሁ ለኤጲስቆጶስነት ሹመቴም እጅ መንሻ ከሚያመጡልኝስ እንኳ አንድ ብር አላድ እንዳልሰወርኩ በፊቱ ልቆም ያለኝ የክብር ባለቤት ጌታና አምላክ የመድኃኒት ኢየሱስ ክርስቶስ በእኔ ላይ ምስክርን ይሁን አላቸው። ይህንንም ሰምተው አለቀሱ፣ ተሳለሙትም። እንዲባርካቸውና በክብር ባለቤት ጌታችንም ዘንድ መራዳቱን እንዳይረሳ ለመኑት። እርሱም ባረካቸው። እግዚአብሔር የሚያክብራችሁ እስከ መጨረሻ አይቱም ህቅታ ድረስ በቀናች ሃይማኖት ያዝናችሁ። ይህንንም ብሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባ ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። ሰላም ለበፍኑት ለበፍኑትዮ ዛህረመ አፈ ከመይብላ ብሱለ በላሃ መልማ ዘልፈ ፍትወታ ዓለም ፍጹመ እስመም ልቡ ገደፈ በመዋይለ ክብሩ የለጠ አስፈ ምን ዘይለብስ ወትረ ወትራ ሰቀጸው ገዚፈ በዚችም ቀን የባሌ መምህር አባሴር በሰማይትነት አረፈ። ይኸውም በንጉስ ወናግ ሰገድ ዘመን ወደ ኢየሩሳሌም ወርዶ ሳለ መጀመሪያ አንገቱን በሰይፍ ቆረጡ። በኋላም የጌታችን እግር በቆመበት በኢየሩሳሌም መግቢያ በእሳት አቃጠሉት። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የሱራፌል አምሳላቸው የሆነ ኢትዮጵያዊ ማህሌታይ ያሬድ አረፈ። ይህም ቅዱስ ከአባ ጌዴዮን ዘመዶች ወገን ነው። እርሱም በኢትዮጵያ ሀገር ከታነጸው አብያተ ክርስቲያን ለምትቀድማው ከአክሱም ካህናት ውስጥ ነው። እርሷም ማስቀድ እርሱም ማስቀድሞ እርሷም ማስቀድሞ የክብሩ ባለቤት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሃይማኖት በውስጧ የተሰበከና አምላክን በወለደች በእመቤታችን በከበረች ድንግል ማርያም ስም የከበረች ናት። ይህም አባ ጌዴዎን ትምህርትን ሊያስተምረው በጀመረ ጊዜ መቀበልም ማጥናትም እስከ ብዙ ዘመን ተሳነው። በአንዲት ዕለትም መምህሩ በእርሱ ላይ ተበሳይቶ መጥቶ አሳመመው። ያሬድም ሸሽቶ ከዱር ውስጥ ገባ። ከሐዘኑም ብዛት የተነሳ ከዛፍ ስር ተጠለለ። ወደ ዛፉ ላይም ወደ ዛፉ ላይም ትል ሲወጣ አየ። ትሉም ከዛፉ እኩሌታ ደርሶ ይወድቅ ነበር። እንዲሁም ብዙ ጊዜ ካደረገ በኋላ በጭንቅ ከዛፉ ላይ ወጣ። ቅዱስ ያሬድም የትሉን ትጋት ባየ ጊዜ ወደ መንፈሳዊ መምህሩ ተመልሶ አባቴ ሆይ ይቅርታ አድርግልኝና እንደወደድክ አድርገኝ አለው። መምህሩም ተቀበለው። ከዚህ በኋላ በብዙ ልቅሶ ወደ እግዚአብሔር በለመነ ጊዜ ልቡናው ብሩህ ሆኖ በአጭር ጊዜ የብሉይና የአዲስ መጻሕፍትን ተምሮ ፈጸመ። ዲቁናም ተሾመ። በዚያም ወራት እንደዛሬ በከፍተኛ ቃል የመዝሙር ማህሌት የለም ነበር፣ በትሁት እንጂ። እግዚአብሔርም መታሰብ ላይ አቆምለት በወደደ ጊዜ ከሄዶም ገነት ሶስት አዕዋፍን ላከለት። እነርሱም በሰው አንደበት ተናግረውት ወደ ኢየሩሳሌም ሰማያዊት ከሳቸው ጋር አወጡት። በዚያም ሀያ አራቱ ካህናተ ሰማይ የሚያመሰግኑበትን ማህሌታቸውን ተማረ። ጉዳን ወደ ምድርን በተመለሰ ጊዜ በአክሱም ዳር ወደ ከበረች ቤተ ክርስቲያን በሶስት ሰዓት ገባ። በታላቅም ቃል ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ የጽዮንም ደገኛዋ ሰማይን ፈጠረ። ዳግመኛም እንዴት እንደሚሰራት የድንኳንን አሰራር ለሙሴ ያሳየው አስተማረው አለ። ይህችንም ምስጋና አርያም ብሎ ጠራት። የቃሉንም ድምጽ በሰሙ ጊዜ ንጉሡም ንግስቲቱም ጳጳሱም ከካህናት ሁሉ ጋር የመንግስት ታላላቆችና ህዝብ ሁሉ ወደ እርሱ ሮጡ፣ ሲሰሙትም ዋሉ። ከዚያም በኋላ ከአመት እስከ አመት በየክፍለ ዘመኑ በክረምትና በበጋ በመጸውና በጸደይ በጾማት እና በበዓላት በሰንበታትም እንዲሁም በመላእክት በዓል። በነቢያትና በአዋርያት በጻርቃንና በሰማያታት በደናግልም በዓል የሚሆን አድርጎ በሶስቱ ዜማው ሠራ። ይኸውም ግዕዝ፣ እዝል፣ አራራይ ነው። የሰው ንግግር የአዋፍ የእንስሳትና የአራዊት ጩኸት ከዚህ ከሶስቱ ዜማው አይወጣም። በአንዲት እለትም ቅዱስ ያሬድ ከንጉስ ገብረ መስቀል እግር በታች ቆሞ ሲዘምር፣ ንጉሱም የያሬድን ድምጽ እያዳመጠ ልቡ ተመስጦ የብረት ዘንጉን በያሬድ እግር ላይ ተከለው። ከእርሱም ደምና ውሃ ፈሰሰ። ያሬድም ማህሌቱን እስከሚፈጽም አልተሰማውም። ንጉሱም አይቶ ደነገጠ፣ በትሩንም ከእግሩ ላይ ነቀለ። ስለፈሰሰው የደምህ ዋጋ የፈለግከውን ለምነኝ ብሎ ለያሬድ ተናገረው። ያሬድም ላትከለክለኝ ማለለኝ ንጉሱን አለው። ንጉሱም በማለለት ጊዜ ወደ ገዳም ሄጄ እመነኩስ ዘንድ አሰናብተኝ አለው። ንጉሱም ሰምቶ ከመኳንንቱ ጋር እጅግ አዘነ ተከዘም። እንዳይከለክለውም መሃላውን ፈራ። እያዘነም ማሰናበተው። ከዚህ በኋላም ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት ቆሞ ፈጽሞ የከበርሽና የተመሰገንሽ ከፍ ከፍ የሚያልሽ የብርሃን መውጫ የሕይወት ማይረግ ይሆንሽ የሚለውን ምስጋና እስከመጨረሻው በተናገረ ጊዜ ክንድ ያህል ከምድር ከፍ ከፍ አለ። ከዚህ በኋላ ወደ ሰሜን ሀገር ሂዶ በጾም በጸሎት ተወስኖ ስጋውን እጅግ እያደከመ ኑሮ ገድሉም በዚያ ፈጸመ። እግዚአብሔር ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህ በኋላም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በቅዱስ ያሬድ ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኑር አሜን።

ይችም ቅድስት በደናግል ገዳም መንኩሳ መንኩሳ ራሷን እብድ አስመስላ አኖረች። በሌሊትም በጾምና በጸሎት ስጋዋን በመቅጣት ራሷን ታሰቃያለች። ሰዎችም በሚያዩት ጊዜ ራሷን አእምሮዋን እንደ ሳተች ታስመስላለች። መበለቶችም ይሰድቧታል። እግዚአብሔርም ገድሏን ለአባ ዳንኤል ገለጠ። እርሱም ከደናግል ገዳም ሂዶ ትሩፋቷንና ገድሏን ሁሉ ለመምኔቷ ነገራት። እርሷም ለእህቶች መነኮሳይት ነገረቻቸው። ከዚያችም ዕለት ወዲህ አከበሯት። እርሷም ስላዋረዷትና ስላጎሰቆሏት እህቶችን እያመሰገነች ደብዳቤ ጽፋ ትታ ከንቱ ውዳሴን በመጥላቷ ተሰውራ በሌሊት ወጥታ ወደ ዱር ሸሸች። በዚያም በሰላም አረፈች። ለእግዚአብሔር ምስጋና ይሁን። በረከቷም ከእኛ ጋር ለዘላለም ይኑር አሜን። በዚችም ቀን በዲዮቅልጥያኖስ መንግሥት ዘመን ቅድስት አፎሚያ በሰማይትነት አረፈች። የዚችም የእናቷ ስም ቴዎድሮስ ቴዎድሮሲያኒ ነው። እርሷም የክብር ባለቤት ክርስቶስን የምታምንና የምትፈራው ናት። ሰይጣንም የክርስቲያኖችን በማስገደድ ለጣዖት እንዲያሰግድ አንቲሂጳጦስን ባነሳሳው ጊዜ ይህችን ቅድስት አፎሚያን ከብዙ ክርስቲያኖች ጋር አስራው አመጧት። አንቲ አንቲሂጳጦስም ለአማልክት ሰዊ አላት። እኔ ከክብሩ ባለቤት ከጌታዬ እና ከአምላኬ ከመድኃኒቴ ከኢየሱስ ክርስቶስ በቀር አልሰዋም የአባቶችን ተስፋ ለማግኘት ልቤ የጸና ነውና፣ አለችው። ያን ጊዜ አንቲሂጳጦስ ተቆጥቶ አጥንቷ እንዲሰበር፣ ህዋሳቷ ሁሉ እንዲለያይ ከሰረገላ መንኮራኩርም ውስጥ ይጨምሯት ዘንድ አዘዘ። የእግዚአብሔርን መልአክ አዳናት። ሁለተኛም ነበልባሉ 45 ክንድ ከፍ ከፍ እስከሚል እሳትን አንድደው ከውስጡ ይወረውሯት ዘንድ አዘዘ። በእሳቱ መካከልም ቁማ ጸለየች፣ እየጸለየችም በደህና ወጣች። ብዙዎችም በጌታ አምነው በሰማዕትነት አረፉ። ከዚህም በኋላ እስከ ማግስት ከወህኒ ቤት ጨመራትና በማግስቱ ወደ ሸንጎ አወጧት። እርሱም ለአማልክት ሰዊ አላት። ቅድስት አፎሚያም ሳቅ ብላ እኔ ስለማይናገሩ ድንጋዮች አልሰዋም አለችው። አንቲጳጦስም ሰምቶ ስጋዋን ይገፉ ዘንድ መቃጥን ያላቸው አራት ድንጋዮችን እንዲያመጹ አዘዘ። ሁለተኛም አራዊት ካሉበት ኩሬ ውስጥ እንዲጨምሯትና አዞ ከዚያ ወረወሯት። አራዊት ግን ተሸክመው አውጥተው ከውሃው ዳር አቆሟት። ደግሞም ደግሞ ስለታሞች ድንጋዮችንና ሰይፎችን በመሬት ውስጥ እንዲተክሉ ተቆራርጣ ትሞትም ዘንድ በላያቸው እንዲያስሮጧት አዘዘ። ሩጣም ተሻገረች፣ ምንም ምን የነካት የለም። ደግሞም በግለቱ ታር ዘንድ ደብድበው ከብረት ምጣድ ውስጥ እንዲጨምሩ አታዘዘ፣ ግን ምንም ምን አልነካትም። እዚህም በኋላ አራዊትን ሁሉ ድባትንም በሰበሰበ በላያም ወሰዷቸው። አነበሶችም እግሯን ሳሙ። አንዲትም አውሬ ተሸብራ እግሯን ነከሰቻት። ከሰማይም እንዲህ የሚል ቃል መጣ የተመሰገንሽ አፎሚያ ወጥተሽ ወደ ከበረ ቦታ ነይ። እንዲሁም ገድሏን ምስክርነቷን ፈጸመች። እናትና አባቷን መጥተው ገንዘው በአዲስ መቃብር ውስጥ ተቀበሯል። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህች ቅዱስ ጸሎት ይማረን፣ በረከቷም ከኛ ጋር ትኖር ለዘላለሙ አሜን። ሰላም እብ ለፍጻሜ ስምኪ ዛቲ በንስከታርዌ አቲ አፎሚያ ባእት ዋን

በዝህችም ቀን የኤስድሮስ እናት ቅድስት ሶፊያና እህቷ አፎሚያ በሰማያትነት አረፉ። ደግሞም የአባ በኪሞስና የአብላዴን በኪሞስና መታሰቢያቸው ነው። በረከታቸውም ከኛ ጋር ለዘላለማ አድሮ ይኑር። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አስራ ሁለት በዚህች ቀን በኢየሩሳሌም ሀገር ወደሚኖር ነቢይ እንባቆም የመላእክት አለቃ ቅዱስ ሚካኤልን እግዚአብሔር ላከው። በዘችምለት ሃይማኖቱ የቀና የንጉስ በዕደ ማርያም ልጅ የኢትዮጵያ ንጉስ እስክንድር የረፍቱ መታሰቢያ ነው። በዘችምለት የዓለም ሁሉ መምህር የሆነ የከበረ አባት ዮሐንስ አፈወርቅ አረፈ። በዘችም ቀን በኢየሩሳሌም አገር በጎልጎታ ላይ ከፀሐይ በልጦ በሚበራ ብርሃን የከበረ መስቀል ተገለጸ። በዚህችም ዕለት ተማታት የሆኑ የዲያቆን ሚናስና የእስጢፋኖስ መታሰቢያቸው ነው። በዚህችም ቀን የመላሌል ልጅ የያሬድ የእረፍቱ መታሰቢያ ነው። በዚህችም ቀን በአባታችን ተክለ ሃይማኖት መንበር ከተሾሙ መምህራን አስራ ሰባተኛ ቁጥር የሆነ የደብረ ሊባኖስ መምህር ክቡር አባ አብርሃም አረፈ። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማእታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። ዘአቅረብኩ ማሌታ ዘኪራይ ላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴተ መጽሐፈም